ማዳምሽ እነዚህን አምስት ነገር የምታደርግ ከሆነ እመኝኝ በጣም ነው የምትወድሽ። ማዳሞቻችሁ እንደሚወዷቸው የምታውቁባቸውን አምስት መንገዶች ነግራችኋለሁ። እናንተ ደግሞ ከነዚህ አምስት ነገሮች ስንቱን ያደርጉላችኋል ለእናንተ ወይም ደግሞ የእናንተ ማዳሞች ይወዷችኋል ወይስ አይወዷችሁም የሚለውን ኮሜንት ላይ አስቀምጡልኝ ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የመዲ ቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ ይዤላችሁ የመጣሁት ማዳምሽ እንደምትወድሽ ማረጋገጥ ከፈለግሽ እነዚህን አምስት ነገሮች ታደርጋለች ማለት ነው። ምናልባትም ሙሉ በሙሉ አምስቱን ላታደርግ ትችላለች። በትንሹ ግን ሶስቱን ካደረገች በጣም ነው የምትወድሽ ማለት ነው። የመጀመሪያም እንደሚታወቅ ገና አዲስ ከሆናችሁ አዲስ ወደ አረብ ሀገር ስትሄዱ ማዳምሽ አይታሽ በሶስት ወር ውስጥ እቃማ የምታሰራልሽ ከሆነ ተመች ተሻታል ማለት ነው። ምናልባትም ቋንቋ ባትቼ ምንም ባት በእነዚህ ሶስት ወር ውስጥ ቃማ ካሰራችልሽ ወዳሻለች፣ ለሁለት ዓመት ከአንቺ ጋር ለመኖር ፈቃደኛ እየሆነች ነው ማለት ነው። ነገር ግን ከሶስት ወር በላይ የሚያቆዩባችሁ ከሆነ ነገ ዛሬ ነገ ዛሬ ብር የለንም እዚህ ገብቶ እዚህ ወጥቶ የሚሉ ከሆነ እናንተን እንደ አማራጭ ነው የያዟችሁ ማለት ነው። ሚወዷችሁ ከሆነ ግን ውይችሊ ሳታመልጠኝ ቶሎ ቃማዋን ማሰራት አለብኝ ብለው ፈጠን ብለው በትንሹ በሶስት ወር ውስጥ ቃማችሁን ሊያሰሩላችሁ ይችላሉ ማለት ነው። ነገር ግን የትም አትሄድም፣ ብትሄድም አታጎዳኝም አይነት ስሜት ካላችሁ ቶሎ ይቃማችሁን አያወጡላችሁም ማለት ነው። ምክንያቱም ይቃማ የሚያወጡላችሁ ብዙ ብር ከፍለው ስለሆነ ከሶስት ወር በላይ ዝም ብለው የሚያጉሏሏችሁ ከሆነ ለእናንተ ዋጋ መክፈል አልፈለጉም ብትሄድም ችግር የለውም እያሏችሁ ነው ማለት ነው። ስለዚህ ቶሎ በሶስት ወር ውስጥ ቃማችሁን የሚያሰሩላችሁ ከሆነ ወደዋችኋል ማለት ነው። ሁለተኛው ማዳሞቻችሁ የሚወዷችሁ ከሆነ እናንተ ስራ ስትሰሩ አይከታተሏችሁም። በቃ ትውት ነው የሚያደርጓችሁ። በፕሮግራሟ ታዝዳ እንደፈለገች ታድርግ ብለው ሙሉ በሙሉ የቤቱን ኃላፊነት ለእናንተ ይሰጧችኋል ማለት ነው። ለምሳሌ ያልተጸዳ ክፍል ቢያዩ መጅልስን ባታጸዱ በቃ የሆነ ወይነ ጋጽጆ አይነት ነገር ነው እና ሁሉን ነገር አይከታተላችሁም። ያላጸዳችሁ እኮ እንደዚህ እያደረገች ነው ምናምን ነገር ብለው ሳይሆን ስራ ስለበዛባት ነው። ኩሽና ብቻ እናንተን ለመረዳት ይሞክራሉ። እግራቸው ሁሉ ያስታውቃል ማለት ነው ስለዚህ ስራ አይከታተሏችሁም በቃ እናንተን እንደፈለጋችሁ እንድታጸዱ ያመቻቹላችኋል ማለት ነው ነገር ግን የማይወዷችሁ ከሆነ ስራቸው ጎበዝ እንኳን ብትሆኑ በቃ እናንተን ይከታተሏችኋል ለምን ይሄን አላደረገችሁም ለምን ይሄን በቃ እናንተን መከታተል ይሆናል ስራቸው ማለት ነው ማለት የመጀመሪያ ሰሞን ቢወዷችሁም ባይወዷችሁም ይከታተሏችኋል። ምክንያቱም እናንተ ማስተማር ስላለባቸው። ነገር ግን ከአመት በላይ ከተቀመጣችሁ በኋላ አሁንም አመትም ሁኗችሁ እየተከታተሏችሁ ከሆነ አልወደዷችሁም። በነገራችን ላይ አረቦች እናንተ ስራችሁ ቆንጆም ቢሆን አሪፍም ቢሆን በቃ ምግባችሁ አሪፍ ቢሆን ሁሉ ነገራችሁ አሪፍ ሆኖ ላይወዷችሁ ይችላሉ። አሁን አረብ ሀገር በነበርኩበት ሰዓት በቃ ስራ አሪፍ የምባል አይደለሁም። ምግብ ያን ያክል አልችልም ምናምን፣ ነገር ግን አረቦች ወዱ ነበረ ማለት ነው። ሌላ ደግሞ አንዲት ጓደኛ የነበረች እሷ ደግሞ የምትሰራው ምግብ ጽዳቷ ሳትታዘዝ ነው ምናምን ነገር። ቆይ አንቺ ለምን አስቸግ እስከሚሉሽ አትጠብቂም? አይነት ሁሉ ምላት ናትና፣ ነገር ግን አይወዷትም። ጓደኛ እንደነገርኳችሁ ስራውን በትክክል ነው የምትሰራው፣ ሳትታዘዝ ነው ሁሉን ነገር ቶሎ ስርት ስርት ታደርጋለች ማለት ነው። በዛው ልክ ደግሞ እነሱ እንዲናገሯት አትፈቅድም፣ የሆነ ነገር ካሏት ትመልስላቸዋለች። እኔ ደግሞ ስራ አሪፍ አይደለም፣ ነገር ግን እነሱ የሚሉኝን እሺ እላቸው ነበር የሆነ መልስ፣ ከነሱ ጋር ክርክር አልነበረኝም ማለት ነው። ስለዚህ እኔም ስራዬ ጎበዝ ነኝ፣ ማዳም ያለ እኔ አይሆንላትም፣ እኔን ትወድኛለች የምትሉ ካላችሁ እናንተ ስራችሁ አሪፍም ሆኖ ላትወዳቸው ትችላለች ማለት ነው። በቃ ብዙ ነገር እየሰራችሁላት አሪፍ ነገር፣ በቃ ምግቡም እንግዳ ሲመጣ በደንብ አስተናግዳችሁላት፣ አስተያየቷ ለራሱ ያስታውቃችኋል በቃ እንዴት እንደመወዳችሁና እንደምጠላችሁ ታውቃላችሁ ማለት ነው። ስለዚህ አንዳንዴ ስራችሁም አሪፍ ሳይሆን ልትወደዱ ትችላላችሁ፣ በፀባያችሁ እሽሽ ስለምትሉ፣ ስለማትናገሩ። እንዲሁም ደግሞ ስራችሁ ደግሞ አሪፉ ነው አፏፏን የምትሏት ከሆነ በቃ መልስ የምትመልሱላት ከሆነ ላትወዳችሁ ትችላለች ማለት ነው። ስለዚህ በአጭሩ እናንተን ከወደደቻችሁ ብዙ አትከታተላችሁም። ራሳችሁ ፕሮግራም አውጣታችሁን ልትሰሩ ምሳሌ፣ ራሷ አንቺ የፈለግሽውን ትችላለች ነገሮችን ያመቻቹላቸዋል። ትንሽ ጫናውን ይቀንሱላቸዋል፣ የመከታተሉን ጫና ማለት ነው። በሶስተኛ ደረጃ አክስቷ ቤት አያቷ ቤት የሆነ ቦታ ሄዳችሁ ከሌላ ሰራተኛ ጋር እንድትገናኙ አይፈልጉም ማለት ነው። በጣም ስለሚወዷችሁ፣ የእናንተ ጸባይ ስለተመቻቸው፣ ስራቸው ስለተመቻችሁ ከሌላ ሰራተኛ ጋር እናንተ እንድትገናኙባቸው አይፈልጉም ማለት ነው። ምክንያቱ እነዛ ሰራተኞች ለእናንተ የማይሆን ነገር እንዳይነግሯችሁ እንዳያጠፉባችሁ ምናም ነገር ስለሚፈሩ በቃ በአረበኛ አውሩ ነው የሚሏችሁ ስታወሩ እንኳን ማለት ነው። እና በፍፁም ከሌላ ሰራተኛ ጋር ከሀበሻም ጋር ይሁን ከሌላ ሀገር ዜጋ ለራሱ እንድታወሩ በቃ ጊዜ አይሰጧቸውም። ከሌላ ዜጋ ጋር እንኳ ስታወሩ በአረበኛ ስለሆነ ያን ያክል አይጨንቃቸውም፣ ግን በአማርኛ ትመክርብኛለች። እኔ አስታውሳለሁ ጣለቤት በነበርኩበት ሰዓት የሆነ ሰራተኛ ምታ ሀይለኛ ናት ትመልሳለች እናንተ አላህን ፈሩም ገንዘብንን ትላትሉ ምናምን ነገር የምትላለች እንደዚህ፣ የቀን አምጥተዋት ማለት ነው እናቷ ቤት አላደለ በሰዓት የሚከፈላቸው እንደዚህ አምጥተዋት። በጣም ነው ሴትዮ የመከረችን ይችን፣ እንዳትሰሚ እንደሷ እንዳትኝ ምናምን ነገር የሆነ ነገር ብላሽ፣ ለራሱ ከሆነ ጥሩ አይደለም ምናምን ነገር ብቻ አለች ማለት ነው። ይፈራሉ ከሌላ ሰራተኛ ጋር እናንተን ማቀላቀል ይፈራሉ። ምክንያቱም እናንተን ስለሚወዷችሁ ከሌላ ጋር ሌላ መጥፎ ነገር እንዲያስለምዱባቸው በጣም ስለሚጨንቃቸው ብዙ እንድትገናኙ ከሌላ ሰራተኛ ጋር አይፈልጉም ማለት ነው። ኛውና አራተኛው ደግሞ ማዳሞቻችሁ ሲወዷችሁ የሚያደርጉት ነገር የሆነ ጊዜ ከነሱ ጋር ቁጭ ብላችሁ ጋህዋ ምናምን አፍልታችሁ ነይ ቁጭ በይ ምናምን ነገር ብለው ከእናንተ ጋር ይጫወታሉ ማለት ነው። ይሁን ሲደብራት ምናምን ሳይሆን ይሁን የተለመደ በቃ ጋዋ ምናምን ቸኮሌት ምናምን ነገር አድርጋችሁ ቺፕስ ምናምን ነገር አድርጋችሁ ልክ ጓደኞቿ ሲመጡ እንደምታደርገው ሁሉ የሆነ ሰዓት እንደዛ ታደርግና ስራሽን ስጨርሽ ነይ ቶሎ ብላ፣ ወይ ክፍሏ ሊሆን ይችላል ወይ ሳሎን ሊሆን ይችላል። አብራችሁ ፊልም እንድታወው ታደርግሻለች ማለት ነው። ትጠይቅሻለች፣ ታወራሻለች በቃ የሆነ ስለ ቤተሰቦችሽ፣ ስለ ልጆችሽ በነገራችን ላይ ያው ብዙዎቹ ስለኛ ማወቅ ይፈልጋሉ። ነገር ግን በተደጋጋሚ እንደዚህ አይነት ነገር የምታደርግ ከሆነ በጣም ትወድሻለች። እንደ እህት ልታቀርብሽ ትፈልጋለች ማለት ነው። ነገር ግን እዚህ ጋር አንዳንዶች አሉ። በቃ ጓደኞቿ ሲመጡ ናይስኪ ምናምን በአረበኛሽ ሚስቁ እንደገና ደግሞ እንዴት ነው እናንተ ጋር ምናምን ነገር የሚሏችሁ ከሆነ ወደዋችሁ ሳይሆን ሙድ እየያዙባችሁ ነው። ነገር ግን እሷና አንቺ ብቻ፣ ሌላ ሰው ሳይኖር ወይም ደግሞ እህቶቿ ሊሆኑ ይችላሉ የሆነ በአማርኛሽ ለመሳቅ በአረበኛሽ ለመሳቅ የሆነ በእናንተ ሙድ ይዘው በአንቺ ሙድ ይዘው ለመሳቅ ምናምን ሳይሆን በቃ የሆነ እህቶቿ ሲመጡ እንደ እህቶቹ አርጋሽ በቃ ይህን ፊልም ማየት አለብን፣ እንደዚህ እንደዚህ ቶሎ ጨራርሽ ስራሽን እና እንደዚህ እንደዚህ አርገሽ ነይ ቶሎ፣ ሳሎን ምኝታ ቤት ሊሆን ይችላል እንደዛ የምትላችሁ ከሆነ ተወዳችኋለሽ ማለት ነው። ነገር ግን በጓደኞቿ ሙድ የምታዝዝብሽ ከሆነ ወይ ደግሞ ሲደብራት በቃ ዝም ብላ እሷ የምታወራው ሰው ስታጣ አንቺ ዝም ብላ የምታወራ ከሆነ እሱ እየተደበረችብሽ ነው እንጂ ወዳሽም ላይሆን ይችላል ማለት ነው። በአምስተኛ ደረጃ እና በመጨረሻ ማዳምሽ የምትወድሽ ከሆነ ስጦታ ትሰጥሻለች ማለት ነው። በእርግጥ እየወደዷችሁም ድሃ ሆነው ለእናንተ ስጦታ የማይሰጡ ሊኖሩ ይችላሉ ማለት ነው። ነገር ግን በጣም የምትወድሽ ከሆነ ስጦታ ለልጆቿ የሆነ ነገር ስትገዛ ወደደችሽ በቃ ትንሽ ነገር አንቺን ለማስደሰት ውጭ ለራሱ በልተው ምግብ ይዛልሽ ልትመጣ ትችላለች። ከአንቺ ቤት ውስጥ ከሆንሽ ምግብ፣ ራት ይዛልሽ ልትመጣ ትችላለች። መጫወቻ ቦታ ስትሄዱ ከልጆቹ ጋር ልትጫወች ታደርግሻለች። ስጦታ ደግሞ እንደዚሁ ለልጆቿም ስትገዛ፣ ለእሷ የሚሆነው ነገር ስትገዛ ትሰጥሻለች ይሄ አንቺን ስለምትወድሽ ነው ማለት ነው። አንዳንዶች ግን እየወደዷችሁም የማያደርጓሉ ምናልባት ድሃ ሆነው ሊሆን ይችላል። ካልወደዷችሁ ግን አይደለም ስጦታ ልገዙላችሁ ይቅርና የእነሱን ሳልባጅ ለራሱ የሆነ በቃ አይሰጧችሁም። በቃ የሆነ ይህን እንደዚህ ለልጅሽ አርጊው የልጆቻቸውን ሳልባጅ ለራሱ የሆነ ለምስኪን እዛ የሚጣላላ የሆነ ቦታ የሆነ ባስኬት አለ የማይፈልጉት ልብሳቸው ሙቀትና ቀዝቃዛ ሲመጣ የሚጣል ያለበት ቦታ እዛ ነው የምጥለው ማለት ነው። ካልወደዷችሁ በጣም የሚጠሟችሁ ማለት ነው። አምስት ነገር የሚያደርጉ ከሆነ ይወዷችኋል ማለት ነው። ነገር ከእነዚህ አምስት ውስጥ ቢያንስ ሶስቱን የሚያደርጉ ከሆነ እመኑኝ ማዳሞቻችሁ ይወዷችኋል ማለት ነው። እናንተ ደግሞ ከእነሱ ጋር ተወዳጅ ለመሆን የምትፈልጉ ካላችሁ ሌላ ቪዲዮ ሰራላችኋለሁ ማለት ነው። ከዚህ በፊትም ሰርቻለሁ፣ እሱን ገብታችሁ መመልከት ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ከምንገናኝ፣ በያላችሁበት ሰላማችሁ ይብዛ። ወይ ባይ።